ሰላምታችን በያላችሁበት ይድረሳችሁ እያለን ከሚዛናችን ቲዩብ አዳዲስ መረጃዎችን ወደ እናንተ ልናደርስ እነሆም መጥተናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ ስንል እንጋብዛችኋለን። ተወዳጁ ዲያቆን ሄኖክ ኃይሌ በኦሮሚያ ክልል በአርሲ በተለይ ገጠራማ አካባቢዎች በኦርቶዶክስ ምዕመናን ላይ እየደረሰ ያለውን ተደጋጋሚ ግድያና ስጋት በተመለከተ ጠንካራ መልእክት አስተላልፈዋል። በመልእክቱም ይህንን ጽሑፍ ቁጭ ብለው እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚህ ቅጽበት በስጋት ውስጥ ሆነው ከአሁን አሁን ምን ይመጣብናል ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው ብለዋል። ከቀናት በፊት የተገደሉት እና እየተነገረ ሳለ አሁን ደግሞ ሌላ ቦታ አምስት ሰዎች እንደተገደሉ እየሰማን ነው ብለዋል። ከሰይፍ ልጇን ማስጣል ያልቻለችው የአርሲዋ እናትስ እንዲት ዝም እንበላት? ይህንን የማቆም ሞት ዜና ሰምተን ወደ ጎሮሯችን የሚወርደው ምግብና መጠጥ፣ የምንተኛውስ እንቅልፍ የለም። የእነርሱ ሞት የእኛ ሞት ነው። የእነሱ ቁስል ቁስል ነው። በማለት የችግሩን አስከፊ ገልጸዋል። ምህላ እንዲታወጅ፣ ለተሰዉት ተገቢውን ክብርና ጸሎት፣ ፍትህ እንዲደረግላቸውም ጠይቀዋል። ቤተ ክርስቲያን በአስተዳደራዊ መዋቅር መንግስት፣ ተገቢውን እርምጃ እንዲወስድ በሙሉ ትኩረት እንዲሰራበትም ጊዜው አሁን መሆኑን አሳስበዋል። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳይ ምላሽ ከሌለ ቤተ ክርስቲያን አልባ ክርስቲያናዊ በራሷ ላይ ይፈጥራል በማለት የኃላፊነት ስሜት እንዲሰማም አሳስቧል። ኦርቶዶክሳዊ ምዕመናን ይህንን ጊዜ ለመካካስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆር እና ለመናቅ ሳይሆን ለጸሎት፣ ለምህላ፣ ለሰብአዊ ስራ እና ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት እንዲያደርጉትም ጥሪ አቅርቧል። ጉዳዩ በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ያወገዙት የሌላ እምነት ተከታዮችንም አክብረዋል። በክፉ ቀን ክፋታቸውን ላሳዩ ደግሞ ለሰማያዊ ዳኛ ሰጥተናቸዋለን ብለዋል። ያልታመመ ሰው ታማሚ በማስመስከል ተሽከርካሪ ውስጥ አስተኝተው ከህብረተሰቡ ገንዘብ ሲለምኑ የነበሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጠራባቸው እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዎቹ በከተማው የተለያዩ ቦታዎች በመንቀሳቀስ ያልታመመን ሰው ታማሚ አስመስለው እና ተሽከርካሪ ውስጥ አስተኝተው ሐሰተኛ ሰነድ በመጠቀም ከህብረተሰቡ ገንዘብ ሲሰበስቡ ተገኝተው በቁጥጥር ስር መዋላቸው ነው አዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አንድ ወጣት የኩላሊት ታማሚ በማስመሰል በተከራዩት የሰሌዳ ቁጥር ኮድ 3 26 7 34 ኦሮ የሆነ ሚኒባስ ውስጥ አስተኝተው በእርዳታ ስም ከህብረተሰቡ ገንዘብ ሲሰበስቡ የነበሩ እነዚህ ተጠርጣሪዎች ሊያዙ የቻሉት አያት አደባባይ ተብሎ በሚጠራው አካባቢ የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትል ነው። በተሽከርካሪ ውስጥ በተደረገ ፍተሻ በእርዳታ ስም የተሰበ የተሰበሰበ 23325 ብር የተገኘ ሲሆን በተጨማሪ በሐሰት የተዘጋጀ የሕክምና ሰነድ እንዲሁም የድጋፍ ደብዳቤ እንደተገኘ እና በሰነዶቹ ላይ ፖሊስ ባደረገው ማጣራት ሐሰተኛ መሆናቸውንም እንደተረጋገጠ ተገልጿል። ገንዘቡን በመሰብሰብ ስራ ላይ ለተሰማሩ ግለሰቦች በቀን 300 ብር የሚከፈላቸው ሲሆን ተሽከርካሪውም በቀን 3000 ብር እንደተከራዩት እና ለአሽከርካሪውም 1 ሺ ብር እንደሚከፍሉትም ተረጋግጧል። በወንጀሉ በቀጥታ የተሳተፉትና እና የተባበሩት አጠቃላይ ዘጠኝ ተጠርጣሪዎች ላይ ምርመራ እየተጣራ እንደሚገኝ የጠቀሰው የአዲስ አበባ ፖሊስ ጠቅላይ መምሪያ በየመንገዱ የሚካሄዱ እንዲህ አይነት ህገወጥ ወጥ ተግባራትን ለመከላከል ህብረተሰቡ ድጋፍ ማድረግ በሚፈልግበት ወቅት ተገቢውን ማጣራት እንደሚያደርግና አጠራጣሪ ሁኔታዎች ሲያጋጥሙ ለሚመለከተው አካል ጥቆማ እንዲሰጥም ጥሪ አቅርቧል። የክርስቲያን ዜጎችን ጥቃት ቸለ ብላቸዋል በሚል የፕሬዚዳንት ትራምፕ በናይጄሪያ ጦር እዘም ታለው ዛቻን ተከትሎ ቻይና አስጠነቀቀች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅዳሜ እለት ናይጄሪያን በክርስቲያኖች ዜጎች ላይ የሚፈጸመውን ስቃይ ቸለ ብላለች በማለት ወታደራዊ እርምጃ እንደሚወስዱም መዛታቸውም ይታወሳል። ፕሬዝዳንት ትራምፕ በቲሩዝ ማህበራዊ ሚዲያቸው ላይ በጻፉት መልእክት ላይ ክርስቲያኖች በናይጄሪያ የሚኖሩ ህልውናቸው ላይ አደጋ ወድቋልም ብለዋል። አሜሪካ እንዲህ አይነት ግፍ ሲፈጸም ዝም ብላ አትመለከትም ያሉት ትራምፕ የመካከለኛው ሚኒስተር ለወታደራዊ እርምጃ እንዲዘጋጁ ማዘዛቸውንም ተናግረው ነበር። የናይጄሪያው መንግስት በበኩሉ በፕሬዚዳንት አህመድ ቱንቢ በኩል በሰጡት ምላሽ የሃይማኖት አለመቻቻልን በመቃወም ሀገራቸው የእምነት ነጻነትን ለማስጠበቅ የምታደርገውን ጥረት በመዘርዘር የፕሬዝዳንት ትራምፕን ውንጀላ በተደጋጋሚ ማስተባበሏም ይታወሳል። ተከትሎ ቻይና ፕሬዚዳንት ቦላ አህመድን በመደገፍ በናይጄሪያ ውስጥ ጉዳይ የሚደረግ የውጭ ጣልቃ ገብነት እንደማትቀበልም ገልጻለች። ቤልጂንግ ናይጄሪያ ለእድገት የምታደርገውን ጥረት ትደግፋለች፣ በናይጄሪያ በሰብአዊ መብትና ሃይማኖት ስም የሚደረግ የውጭ ጣልቃ ገብነት አጥብቃ ታወቅሳለች በማለት ለፕሬዚዳንት ትራምፕ ዛቻ መሰልና ማስጠንቀቂያ ሰጥታለች። የባለአደራው የልብ ስብራት መግለጫ እና ከአደራ ስራ ላይ የመልቀቅ ውሳኔ ማስተላለፈ በእዩሃ ሚዲያ ላይ በተለቀቀው ቪዲዮ ምክንያት ብዙዎች ግራ ያጋባው ጉዳይን ተከትሎ ባለአደራው ከፍተኛ የተስፋ መቁረጥ ስሜት ውስጥ ሆኖ አሳዛኝ መግለጫም ሰጥቷል። እኔ ከሁላችሁም ትንሹ ሰው ነኝ። ይህን ሁሉ ጊዜ እንዳገለግል እድሉን ስለሰጠኝ እግዚአብሔር አመሰግናለሁ በማለትም ጀምሯል። ሰሞኑን እዩሃ ሚዲያ ላይ አንድ አባታችን በተናገሩት ንግግርና ባያ ያላችሁት ቪዲዮ ግራ እንደተጋባችሁ አውቃለው። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትም መና ያስቀራል፣ እምነትም ይሸራሽራልም ብለዋል ባላደራው። ሰው ባልሰራ ወንጀል ተከሶ ሌባ ተብሎ ቤተሰብ ወዳጅ አንገት ሲደፋ ማየት እንዴት ልብ ይሰብራል መሰላችሁም ሲልም ጥልቅ አዘኑን ገልጿል ባላደራው። ከራሴ ጋር ብዙ አስቤ አውጥቼና አውርጄ የመጨረሻ ውሳኔ ላይ መድረሱንም አስታውቋል። ባለአደራው ከራሴ ጋር ብዙ አስቤ አውጥቼ አውርጄ የመጨረሻ ውሳኔ ላይ ደርሻለሁም ብሏል። በእጁ ያሉት በርካታ አደራዎች በስራ መደራረብ እና በግል ጉዳዮች ብዛት ምክንያት እስካሁን ያልደረሳቸው ገንዘቦች እርዳታ ለሚያስፈልጋቸው ሰዎች አድርሶ እስከሚጨርስ ድረስ ብቻ በእርዳታ ስራዎች ላይ ይሳተፋል። ሀያ አምስት ሁለተኛ ወር ሁለት ሺህ አስራ ስምንት ዓመተ ምሕረት ቀን ጀምሮ ግን ምንም አይነት ደራ ወይም ለእርዳታ የሚሉ ገንዘብ የማይቀበል መሆኑን ገልጿል በረዥም ጊዜ ቆይታዬ ሳላውቅ በስተት ወይም አውቄ በድፍረት ካስቀየምኳችሁ ወይም ካስከፋዋችሁ ከልብ ይቅርታ እጠይቃለሁም ብለዋል በእርዳታ ስራ ላይ ትልቅ ህልም ነበረኝ ያን ህልሜን ማሳካት ባለመቻሌ በራሴ እያዘንኩ ነው ለዚህ ህልም ተስፋ አድርገው ለነበሩ ወዳጆቹም ይቅርታ መጠየቁንም አስረድቷል ማንነቱና ምንነቱን ሳያውቁ አምነው ገንዘባቸውን ለተቸገሩ ወገኖች ሲልኩ ለነበሩ ከጎኑ ቆመው አይዞ በርታ ሲሉት ለነበሩ፣ ስሙን ከማያስጠለሹ ሰዎች ጋር ተሟግተውለት በሚዲያ ወጥተው ለመሰከሩለት እና መልካም ምኞታቸውን ላካፈሉት ሁሉ ከልብ አመሰግናለሁም ብሏል። ፈጣሪ ያክብርልኝ ሲልም መልእክቱን አጠናቋል። የተከበራችሁ የሚዛናችን ትዩብ አድማጭ ተመልካቾቻችን ለዛሬ ለእናንተ ልናደርስ የወደድናቸው መረጃዎቻችን እኚህን ይመስሉ ነበር። አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን።